ታይተናል ሌላ ይቅርና ተንበርክከ አባባን ይቅርታ ስጠይቅ ራሱ አባባ ይቅርታዋን አልቀበልም ብሎ አሽቀንጥሮን የወረወራት። በስተመጨረሻም ዳኒን እና ኤዱን የግድያ ሙከራ ስታደርግ አባባ ናቸው የደረሱት ማለት ነው። እና አባባ ደርሰው ነው በኤዱና በዳኒ ላይም የግድያ ሙከራ ስታደርግ፣ በስተመጨረሻም አባባ ከስተጀርባ ነበሩ እኔን ለመግደል አቅደሽ አልተሳካለሽም። አሁን ደግሞ ጭራሽ ልገያቸው አይን አይኔ እያየ አንቺንማ በርቀቱኝ እኔ በህይወትሽ ካልተጫወትኩ እኔ ሰው አይደለሁም። በቁሙሽ አንቺ ስለሞትሽ እኔ አልገልሽም፣ ልጄም አንቺን አይገልሽም። ስለዚህ ታያለሽ እኔ ካልተጫወትኩብሽ እኔ ሰው አይደለሁም እያለ አባባ ይናገራል ማለት ነው። በስተ መጨረሻም አቤት ውርደት ማለት ይሄ ነው። አቤት መዋረ ረበሽማ በነገራችን ላይ እኮ ይገርማል አንዳንድ ጊዜ እውነት አስባችኋል በጣም ውርደት ነው በነገራችን ላይ በጣም በ ከመጠን በላይ የዘለለ ውርደት እዚህ ጋር ገንዘብ አገኛለሁ ጥቅም አገኛለሁ ንብረት አገኛለሁ ሀብት አገኛለሁ እያለች በስተ መጨረሻ ተዋረደች ከቤት አልሆነች ከንብረት አልሆነች ከፍቅረኛዋ ከዳኒ እስኪ አስባችኋል ዳኒን እንዴት አባቷ እንደምትወደው በጣም በጣም ከመጠን በላይ ነው የምትወደው ለዳኒ ስትል እኮ ሰው መግደል ካለብኝን እገላለሁ ብላ ነበረ እና ሁላችን ቪዲዮን ተመልክተናል። ለአንተ ስለ እኔ ሰው መግደል ካለብኝ እገላለሁ ብላ ንብረቱን በግዴታ በስሟ ለማዘዋወር ነው አባባን ያገተችው። አባባ ደግሞ ሕይወቴ ይለፍ እንጂ በፍጹም አላደርገውም፣ በቃ ለማስገደል ካሰብሽም አስገዴኝ እሞታለሁ፣ ግን አለ ንብረቴን ለአንቺ ከምሰጥ እኔ ሞቴን እመርጣለሁ ያለው እኔ ምን ሞቴን እመርጣለሁ ለአንቺ ግን በፍጹም ንብረቴን አልሰጥም። በቃ ለማስገደል ካሰብሽ አስገዴኝ፣ ለሞት ዝግጁ ነኝ። ንብረቴን ግን በስተት በስተት በአንቺ ስም አይዞርም፣ በቃ ብሎ በአራት ነጥብ ሲደበድብም ያው አባባ ወርቶ ደምድሞታል። ከዛም ምን አለችው? ላጋችሁ ይህንን ሽማግሌ አሰቃይልኝ አለችው። ነገር ግን አጋችሁ በሰዓቱ ጥሩ ነበረ፣ ክፉ አይደለም። በነገራችን ላይ አጋችሁ ይመቸው ይህናል፣ ክፉ አይደለም። ምግብ ሲበላ አባባን ሲያበላው ነበር። እባክህ ልጅ አባት የለህም ውሃ ጠጣኝ ሲለውም ያጠጣው ነበር፣ ይንከባከበው ነበር። የእውነት እሷ እንደውም ጨካኝ ነች። አጋቹ አስር እጅ ይሻላል። አጋቹ የምሬ ነው ምላችሁ፣ ከቲና አጋቹ በጣም የሚራራ ነው እንጂ እንደ እሷ ክፉ ቢሆን ኑሮ አባባን ያስወግዱት ነበረ። ግን አጋቹ በእሷ ፊት ለፊት የፈለግሹን ማድረግ እችላለሁ፣ አስወግድ ካልሹ ማስወግደዋለሁ ግደለው ካልሹም እገላለሁ ይላል እንጂ በጭራሽ ምንም ነገር አላደረገውም። አባባን ማለት ነው። ግን ገንዘብ ለመቀበል ያህል ብሎ እሷን ሲያታላት ነበር አጋቹ። በስተመጨረሻም ትሁቴ በስማም፣ ዛሬማ ምን ልበላቸው አንደኛ። ካሌብም ሲያደንቃት ነበር። አንቺ በጣም በጣም ልባም ሴት ነሽ፣ ጀግና ነሽ፣ ጠንካራ ነሽ። አባባን ከሞት አፋፌ ታደግሽ፣ ያን የሚያክል ግንድ የሚያክል አጋቹን ጭንቅላቱን በርግደሽ አባባን ስለመጣሽ ስለመጣ አመሰግናለሁ። የእውነት ኔ ባመሰግንሽም አላቅም፣ ብቻ አይወጣልኝ። ምክንያቱም አንቺ ጥሩ ነሽ፣ በጣም ብዙ በደሎችን በአንቺ ላይ አድርሻለሁ። ሲላትም ኧረ ችግር የለውም ካሌብ ችግር የለውም። ምክንያቱም እኔ አባባንም እንዲሁም የዚህም ቤት ቤተሰብን ለመታደግ ስል ለብዙ ጊዜያትና ለብዙ ቀናት እየተበደልኩም ብቆይም ነገር ግን እኔ ልክሳችሁ ዝግጁ ነኝ። ችግር የለውም። ምክንያቱም እኔ አባባ በጣም ጥሩና መልካም አባት ነው ለእኔ፣ እንዲሁም ደግሞ ካሌብ አንተ ለእኔ ወንድሜ ነክ። ስለዚህ ምንም ምስጋና አያስፈልግም ከዚህ በላይ ባደርግ እኔ ደስ ባለኝ ነበረ እና አንበሳቱ አባባ እንደዚህ አይነት አጣብኝ ውስጥ ሳለ እንዲሁም ደግሞ ዳኒም አባባን እታደጋለሁ ብሎ እሱም ደግሞ አጣብቂኝ ውስጥ ገባ እና ምን አማራጭ አጣውኝ። ከዛ ከቲና ጋር ተቀጣጥሬ ነበረ። ቲና ወደ አባባ ወደ ታገተበት ቀጥታ አጋችን ለማናገር ስትሄድ እሷን እየተከተልኩኝ እኔ ገባውኝ። እኔ ስገባ ቲና አላየችኝም። ከዛም በኋላ ተደብቄ ቆሜ ነበረ። አባባን እና ዳኒን ሲደበድባቸው፣ ሲቀጠቅጣቸው፣ ሲያሰቃያቸው ነበረ አጋቹ ከዛም በኋላ እንደ አጋጣሚ እጅ ላይ ትልቅ እየ ዱላ ይዤ ነበረ የነበረ ከዛ ይሄንን ዱላ ይዤ ከስተ ከስተጀርባ እሱ አባባን ሲመታ አየሁት እና በጣም ስሜታዊ ስለነበርኩኝ አጋቹን ጭንቅላቱን ስለው፣ ራሱን ስቶ ሲወድቅ ይሄን አጋጣሚ ተጠቅሜ አባባን ተሸክሜ ወጣሁኝ። ከዛ ዳኒም ደግሞ በዚህ አጋጣሚ አመለጠ ማለት ነው። እናም አጋቹ አንተ አባባ አንተ እንደሞትክ ነው የሚያውቀው፣ እያለች ለአባባም እንዲሁም ለካሌብም ስታውራ፣ አንቺ ጠንካራና ጀግና ሴት ነሽ፣ በጣም አስተዋይ ሴት ነሽ። ብዙም ጊዜ እኔን አረጋግተሽኛል፣ ብዙ ነገር አድርገሽልኛል። አሁን አሁን የታወቀኝ ትሁቴ፣ የኔ መልካም፣ የኔ ቅን እያለ ካሌብም እንዲሁም አባባም፣ እግዚአብሔር ይባረክሽ የኔ ልጅ፣ ተባረኪ፣ ብሩኩኝ እያለ ሲያውራም፣ እንዴ፣ እንዴ አባዬ፣ ምንም እኮ አይደለም ምንም እኮ አይደለም እኔ እኮ ልጅክ ነኝ ስትለውም፣ ትሁቴ አንቺን ልጄ ነሽ የኔ ልጅ የኔ መልካም እያለ አቅፎ ሳማት ማለት ነው። እና ምንም ምስጋና እኮ አያስፈልግም አባዬ፣ አንተ እኮ ለእኔ ጥሩ አባት ነህ፣ አንተ እኮ ለእኔ መልካም አባት ነህ። ምንም አይነት ምስጋና እኔ አልፈልግም አለች ትሁቴ ጠንካራዋ ማለት ነው። ከዛም ዳኒ እየሮጠ መጣና አባባ እግር ላይ ወደቀ። እባክን አባዬ ከዚህ በፊት ብዙ በደልን ብዙ ጥፋትን ሰርቻለሁ እባክን ይቅር በለኝ ብሎ ተደፋ። ከዚም ይቅር ብያለሁ፣ ምክንያቱም ብዙ ነገር ክሰኸኛል። እሱም ምንድን ነው፣ ከሞት አፋፍኔን ባትታደግም እንኳን በእኔ ምክንያት ሞት እንኳን ቢመጣ ሞተክ እንደነበረ አይቻለሁ። ስለዚህ ለዚህ ለመልካምና ለቅን አስተሳሰብ አመሰግናለሁ፣ ይቅር ብያለሁ አለ። ከዛም እሺ አባዬ፣ ከቻልክ ከኤዱ ጋር አስታርቀኝ ያለ ኤዱ ለኔ ህይወት ባሉ ነው እና ቲና ምን ያህል ክፉ እንደሆነች እና ምን ያህል ቤተሰብን ማጥቃት እንደምትፈልግ ለመገናዘብ ያህል እንጂ እኔ ከዚህ በፊትም አባባ ነግሬት ነበረ። እኔ በጣም ገንዘብ ስለቸገረኝና በአቋራጭ ገንዘብ የማገኝበት መንገድ እየፈለግኩ ስለነበር ነው ከእሷ ጋር ግንኙነት የፈጠርኩት እንጂ ምንም አይነት እኔ ጭራሽ የፍቅር ስሜት የሚባል ነገር ለእሷ የለኝም፣ ምንም አይነት ቦታ የለኝም። ስለዚህ አባባ እባክን ላንተሽ ስለምትለ በምትችለው መንገድ እባክን አስታርቀኝ እባክን አስታርቀኝ ብሎ እግሩ ላይ ወድቆ ሲለምንም ሄዱን አናገራት። ሄዱም እንደዚህ እንደዚህ እያለ ነው ዳኒ ላንቺ ስለምስዋት እየከፈለ ያለው ስለዚህ ፍቅሩን የሽፋሽ ተቀበይ በድጋሚ ደግሞ ምንም ነገር እንደማያጠፋ ለእኔ ቃል ገብቶልኛል እያለ አባባ ለሄዱ ሲነግርም፣ ሄዱ እሺ እንደዛ ከሆነ በድጋሚ እንደዚህ አይነት ድርጊት የማያደርግ ከሆነ እኔም እኮ በጣም ወዷለሁ በጣም አፈቅሯለሁ ዳኒ ላጣ አልፈልግም አለች። ማን ሄዱ። ከዛ አባባም እሻለ ከዛ ዳኒን እና ኤዱን አባባ ቀጠራቸው። በስተመጨረሻም መጨረሻም አስታረቃቸው። እናም ካስታረቃቸው በኋላ በቃ እንግዳዎች ሊመጡ ነው፣ ቶሎ በይ ተፍ ተፍ ብለሽ ምግብ አዘጋጂ ቲና አለ አባባ። ከዛ እሺ እንደም ዛሬ እኔ ነኝ የምሰራው አለች። በስተመጨረሻም አባባ እኔ ነኝ የምሰራው ነው ያለችው፣ ምክንያቱም በጣም ብዙ በደል ብዙ ክፋትን በአባባ ላይ እና በቤተሰቡ ላይ ስላደረሰች ማለት ነው። ከዛም በስተመጨረሻ ደስ የሚለው ነገር ቢኖር ዳኒና ዳኒና ኤዱ መታረቃቸው አስደስቶኛል። ትሁትና ካሌብ ደግሞ የሆነ ፍቅር ፍቅር ነገር ምናምን ቢጤ እያጫወታቸው ነው የሚመስለኝ። እኔ እንደተረዳሁት ከሆነ ስጦታ ውላን የሰጣት ስጦታ ሲሰጣት በጣም ተንቀጠቀጠች። በቃ የሆነ የፍቅር ስሜት አለ አይደል? እንዴት እንዳንገበገባት ኤዱዬ ደግሞ የፎንቃ ፎንቃ እያጫወተች ነው ምናምን እያለች ስትላት፣ አረኔ እንደዚህ አይነት ነገር አላውቅም ነው ያለችው። አውቃ ማለት ነው። እኔ እንደዚህ አይነት ነገር አላውቅም ስትልም በስተመጨረሻ በስተመጨረሻ ተነክቶባታልና ካሌብን አፍቅረዋለች። እንደምን አለበት ትሁቴና ካሌብ አንድ ቢሆኑ ቢጋቡ ደስ ይለኛል። ኤዱና ኤዱና ዳኒ አንድ ላይ ሆነዋል። ቲና በቃ በስተመጨረሻ ከቤት ተባረረች። የክፉ ሰው መጨረሻው ይህንን ይመስላል። ያውላችሁ ክፋት የክፋት መጨረሻ ይህንን ይመስላል። ምንም ጊዜ ለሰዎች ክፉ ባናስብ ጥሩ ነው ብዬ አስባለሁ። ክፉ ስትሆኑ መቼም አይሳካላችሁ። መልካም ስትሆኑ ግን በአቋራጭ መንገድም ቢሆን ለእናንተ የተባለ ሁሉም ነገር ይስተካከላል፣ ይሳካል ማለት ነው አያቸው ስለዚህ ክፉ ባን ባይነኝ ተመልክታችኋል። ከዚህ ድራማ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ትሁት ድራማ በጣም ምርጥና ልብ አንጠልጣይ ያስተማሪ ድራማ ነው። የቴና ክፋት ቢቀጥልም ነገር ግን በስተመጨረሻም የምትወድ የምታፈቅረው የገዛ ፍቅረኛዋ ዳኒ ከዳት ማለት ነው። ሲቀጥልም በአቋራጭ መንገድ ገንዘብ ለማግኘት እንደቀረባት ሁላችንም ጠንቅቀን እናውቃለን። ውድና የተከበራችሁ እንደተለመደ ሀሳብ አስተያየታችሁን በኮሜንት አስቀምጡ። በስተመጨረሻም ተናዳ የግድያ ሙከራ በዳኒና በኢዱ ልታደርግ ስትል አባባ ደርሰው ታደጓቸው ማለት ነው። ወዳቸዋለሁ። ባይ ባይ።